ሰላም የሁላችንም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ያው ጠፋው በደንብም አይባልም ትንሽ ጠፍቻለሁ። ያለው ነገር ደባሪ ነው ማለት ሁለት ሀሳብ ውስጥ ነው ያለሁት። ምን ማድረግ እንዳለብኝ ትንሽ ከራሴ ጋር ልማከር ብዬ ነው። ነገሮችን በችኩል መወሰን ምንም ቫሉ ያለው ብዬ አላስብም። ያው ማለት እኔ ፍቅር እንደዚህ ቀልድ ነው ብዬ አላስብም። እኔም ትችሽ አለው እኔም ትኪ ካለው ነው የሚባለው። አይሚን ምንም ቫልዩ ያለው ነገር አይደለም። እኔ እንደዚህ ስላልኩት በአንድ ቀን ልተወው አልችልም። ምክንያቱም በአንዴ አይደለም የሚወደድኩት፣ በአንዴ አይደለም የሚያፈቀርኩት፣ በአንዴ የምጠለው ነገር አይደለም። ወይም በአንዴ ከውስጤ ያውጥቼ ካለው የምለው አይነት ስሜት አይደለም ያለው ውስጤ። ምክንያቱም ከልቤ ነው ያፈቀርኩት። የሆነ በማያቸው ነገሮች የሆነ ነገር ሊሰማኝ ይችላል። አይሰማኝም፣ አይደለም ሴት ነኝ ይሰማኛል። ምክንያቱም ኢቭን በምታፈቅዱት ሰው ካልቀናችሁ ምንን አፈቀራችሁት? እኔ ላይ ብቻ ያለ ስሜት አይደለም፣ ሁሉም ላይ ያለ ስሜት ነውና፣ አሁን ላይ በሰአቱ ተናድጃለሁኝ ማለት እኔ አሁንም ጥያቄ ወደፊት ምናምን ምናምን ከእሱ ጋር ምንም ችግር የለብኝም ማለት ከእሱ ጋር ችግር አለብኝ ምንም ያለብኝ ችግር የለም። እንደዚህ ነው ችግር የምለው ነገር የለም። ችግሬ ያለፈው ህይወቱ አይደለም። እኔ ስላለፈ ህይወቱ ምንም አይመለከተኝ በዛ ላይፍ ውስጥ ብኖር አብሬው ብኖር ያኔ በጣም ይሰሙ የነበረ ግን ህይወቱ ላይ አልነበርኩ። ሶ ከማንም ጋር መሆን ይችላል ከዚህ በፊት እንዳልኩት ነው። ከማንም ጋር ከየትኛውም ሴት ጋር የመሆን መፍት አለው። ምክንያቱም እኔ የሚሆነ ባግራውንድ ሊኖረኝ ይችላል፣ የሆነ ያሳለፍኩት ነገር ሊኖር ይችላል። እሱ እኛን አይመለከተንም። ግን አሁን ላይ ላይፍ ውስጥ ከገባ እያንዳንዱ ነገር ይመለከተኛል። ምክንያቱም የሆነ በዝምታ እሺ ተብሎ ተደባብ ሆነ ያሳለፍነው ነገር ነገ ላይ በጣም ብዙ ነገሮች ሊያስፈጠር ይችላል። ነገ ላይ እሷ መታ ኢቭን እኔ ከእሷ ጋር መገናኘት ምንም ምንም አልፈልግም። ምክንያቱም ራሴን ማነካካት አልፈልግም። ማነካካት ማለት የሱ ጉዳይ የኔ ጉዳይ ነው። ይሄ ግን የኔ ጉዳይ ነው ብዬ የማስበው ነገር አይደለም በእኔ በኩል አልመጣችው እኔ ማውቃት ልጅ አይደለችም። እንዳልኩት ነው ከዚህ በፊት ተዋውቂያት ከዚህ በፊት ስለ እሷ ነግረኝ ቢሆን እማገትለት አለው ምንም ነገር አረግለት አለው። ግን አሁን ላይ እኔ እንደዚህ መሆኔ ምንም ጥቅም የለውም ብዬ ነው እያሰብኩኝ ያለሁት። ምክንያቱም እኔንም እሱንም የሚጎዳ ነገር ነው እንጂ የሚጠቅም ነገር አይደለም። ግዴታ ደግሞ አንዳችን መሸነፍ አለብን። ያው ይሄ ሽንፈትም አይባልም። ለፍቅር የምንሸነፈው ነገር ደስ ብሎን እንጂ በህል ረሱማ እንዲካላደረገ እንዲ እንዲ ብለን እያቀቃ ጨዋታ አይደለም። እንደዛ የሆነ ማሰብ የማይችሉ ሰዎች ነው የሚባሉት፣ አይደለ የሆነ ፍቅርን ተስፋ ብቆርጥ ኖሮ እንደዛ ላስብ እችላለሁ። ግን ደግሞ ተስፋ ስለማቆርጥ ተስፋ መቁረጥም የለብኝም በዚች ተልካሻ ነገር። ሰው ስንባል በጣም ብዙ ፈተኖች ይገጥመናል በላይፋችን። ኢቨን ሆነ የምንፈተነው ፈተና የምንችለው የምናልፈው ነው ሲሆን፣ ደግሞ እቺ ነገር ተፈጠረች ብዬ ምንም ተስፋ የምቆርጥበት ነገር የለም። ምክንያቱም እኔ ቋጭቸዋለው ካለኝ ችግር የለብኝ በቃ እነሱ በሰላም አብረ መሆን እንችላለን። ዛሬ የሚመጡት በእኛ ምክንያት የደበራችሁ የከፋችሁ፣ አይ ምን ደግሞ፣ ያው ሰው የራሱን አስተያየት ነው የሚሰጠው ማለት የሚታያችሁን ነገር ነው ቢል አጠፋ እችላለሁኝ። የራሴን ነገር ምናምን ነገር ተሰምቼ የሆነ ነገር ልል እችላለሁ። ግን በሰዓቱ ቴንሽን ሲኮን የሚባሉና ይታወቅም። ያው እኔ ከሱ ጋር መለያየት ፈልጌ አይደለም። እሱንም ደሞ እጠለዋለሁ፣ አላፈቅረውም እያልኩ አይደለም መቼም መቼም አልክድም አዎ አፈቅሯለሁ በጊዜው ቴንሽን አድርጉኝ ነበረ ግን እኔ አሁን ላይ ማወቅ የምፈልገው ነገር እሱ ምንም ነገር የለኝም ከሷ ጋር ካለኝ ወይ ችግር የለብኝም አብሬው ማልሆን ምንም ምክንያት የለኝም ያው ትንሽ ነገሩን እኔ ማካብጅበታለሁ ማካበድ አልነበረ አካብጇለውም ሳይሆን የሆነ እንደዚህ አይነት ነገር ህይወቱ ላይ እስካሁን እንግዲህ እንደዚህ አይነት ይሆናል አላ ባንዲ አፕን የሚያደርግ ነገር ገጥሞ ነው ያቅም ነው የሆነ አሁን ላይ ተነስቶ ሳያው የሚሰማን ስሜት አለ አይሰማኝም ማለት አይችልም። ድጋሚም ድጋሚም ቢሆን እንደዚህ አይነት ስሜት ሊሰማኝ ይችላል፣ ምክንያቱም እወደዋለሁ ባይሰማኝ የሆነ እችላ ማለት አልፈልግም። ነገሩ አይ ኖርማል ነው ችግር የለውም ብለው ቀጤም ሚደገማል ነው በቃ ቀጤም፣ የሆነ ሰው ቢመጣ አይ ሚን አይቶትም ቢመጣ እንደ ልቡ የሆነ መፈንደቅ ይችላል፣ ገባቸው አይደል? በሱ ህይወት እየመጣ የሆነ ታሪክ ሊኖር ይችላል። እኔ ደሞ እንደዛ እንዲፈጠር አልፈልግም። ምክቱ እኔ የኔ ካልኩት የኔ ካልኩት እሱን ከማንም ጋር መጋር ኢቭን ማሰብም አልፈልግም። ን መጋር አረ በመድኃኒዓለም በጣም የሚያስጠላ ነገሮች ናቸው። ኢቭን ቃላቱ ሁላ እኔ እሱን ከማንም ሰው ጋር የኔ ነው አይደለም የኔ ነሽ ብሎኛል። ሶ እኔም ደግሞ የኔ ነው የማንም ሊሆን አይችልም። ገባችሁ? እኔ አሁን ላይ እሱ በሚያሳየኝ ነገር ነው እኔ መወሰን የምችለው። እሱ ለኔ መልካም ነገር ገባችሁ። ፍቅሩን ካሳየኝ እኔ በክፉነት አልመለስለትም። የሱን ፍቅር እያየሁ እኔ እሱ ለክፉ እሱን ይፈልግሻለሁ እያለኝ እኔ አልፈልግህም እሱ ማለት አልችልም። መጀመሪያውም እንደዚ ያልኩ ስለተናደርኩ ነው። ያው ገባችሁ። በማለቴ እቆጭበታለሁ? አይደለም፣ አልቆጭበትም። ምክንያቱም የፈሰሰ ውሃ አይታፈስም አይደለም ይባላል። አንድ ያልፋል፣ ያ ነገር። ሶ አሁን ስላለፈው ነገር ሳይሆን ማሰብም ማውራትም የምፈልገው አሁን ላይ ስላለው ነገር ነው። እና ከዚህ በላይ በኋላ ምን ሊፈጠር ይችላል? የኔና የሱ ላይፍ ውስጥ ሰው ቢመጣ በቃ እሱ በተቀበለው ልክ ነው። ሰው ቢመጣ እኔ አይመለከተኝ ማለት እኔ የማስተናግደው ነገር አለ፣ ጋባቹ አይደለ? የሆነ ሰው ቢመጣ በእኔ እና እሱ መሀል ማንም ጣልቃ መግባት አይችልም፣ የሆነ ነገርም ሊፈጥር አይችልም። ፈጥንም የምችሉት ኢቭን እኔ ደፍሬ አፋውጥቼ መናገር የምችለው ልከራከረለትም የምችለው እሱ በሚያሳየኝ ነገር ነው። እሱ የሆነ ጥሩ ነገር ካሳየኝ ማንም ትምጣ፣ ማንም አይ አይም መለከተኝ ዳግሜ ነው አይመለከተኝ። ግን እሱ በሚያሳየ ነገር ነው። እሱ ካለፋ እሱ ካልጣረ እኔ ብቻዬን የማረገው ነገር የለም። ምክንያቱም ፍቅር በሁለታችንም ጎን ነው። እኔ እሰጣለሁ፣ ግን መቀበል ያለብኝ ነገር አለ። እኔ ብቻ ዝም ብዬ ለኔና ለሱ ፍቅር እኔ ምጥር ምጥር ከሆነ ምንም ቫሉ የለው። ግን ደሞ ያው እንደዚህ አይደለም። እሱ ጭራሽ ደሞ ከሱ ጋር ማች የሚያደርግ ባህሪ አይደለም ጭራሽ። እና ቋለን እኔ ስለሱ እንዲህ ነው እንዲያ ነው ብዬ አላወራ መቼም አላወራም። ምክንያቱም የሚገለጽ ነገር ነው አይሚን ሶሻል ሚዲያ ላይ፣ ከሶሻል ሚዲያም ውጪ ማርክ ማርክ ነው፣ በቃ አለ ባህሪው። ከዛ ባህሪ ግን የሆነ የተለየ ነገር አይሚን ያገ ምንድነው የሚባለው አፍንግጬ ወጣ እስታ የሆነ ሌላ የተለየ ባህሪ ካሳየ እንግዲህ ፈጣሪ ያቃ፣ ምንም ማረግ አልችልም። አሁን ላይ ማውራት የምችል አሁን ስላለንበት ነገር እንጂ የሆነ ከዚህ በኋላ የሚሆነውን አብረን እናየዋለን። ብቻ ቤተሰብ ነገሩን አላንዛዛባችሁ ዛሬ መጣሁት ላገኘው ነው። የምር ደግሞ ይሄ የማይረባ ናፍቆኛል፣ ግን እንዴት እንጃ። ከሱ ጋር መጣላት አይደለም ያው፣ ተጣልተናል እያልኩኝ አይደለም ተኮራርፈናል፣ ስታፋ አይደለም የሚባሉ ያው በፍቅረኛ ማቾቹ መሀል መኮራረፍ ያለውና አንተ ማትረባ ንፍቅፍቅን ያልከኝ፣ የምር በጣም ናፍቀኛል። ቤተሰብ ያው የመደብቃችሁ ነገር የለም በጣም ነው የናፈቀኝ ታቆታላችሁ አይደለ? እንዴት ነው ከሱ ተለይቼ? አንድ ቀን ነው ሁለት ቀን፣ ለእኔ ቀናቶቹ ሁሉ ረዥም ነው የሆነብኝ እና የእኔ ፍቅር በጣም ነው የናፈከኝ። ብታናደደኝም ትናፍቀኛለህም፣ አፈቅርካለሁም እንዳታናደደኝ ይሄ ቪዲዮ ላንተ ነው። እቺ ፓርት ላንተ ብቻ ናት። እና ቤተሰብ ያለሁት ሰፈሩ ነው ሳልነግራችሁ ምክንያቱም ስለቆየሁኝ ለብሶት ነበረብኝ። ያው ያልነገርኳችሁም ነገር ስለነበረ የሆነ ብሶት እየተሰማኝ መጀመሪያ ብሶት ይናወራሁኝ ፖይንቴሌ ስገባ ግን፣ ያው ዛሬ ሰፈራቸው ብቅ ብያለው። በዛ ላይ ደግሞ ሊመሽ ነው በምሽት ሲያገኘ የሚሊሰሙ ይችላል ማለት ድንብር ነው የሚለው። ተጎራርፈናል ቴክስት ምናም ነገር ብቻ ግጭቶቹ አልፈዋል። አሁን ላይ ስለ ግጭቱ ማንሳት አልፈልግም። ግን ቤተሰብ አሁን ቤቱ ሄደን ሰርፍሬዝ እናደርገዋለን። ያው ሁሌ ይሳካልኛል፣ አሁንም ደግሞ እንደሚሳካልኝ እርግጠኛ ነኝ። እና ቤተሰብ አብረን እንሂድ። ቤተሰብ ደርሰናል። መኪናዎችና ቤት ያለ ይመስለኛል። ዛሬ እናስደምመዋለን። ለመምጣት እኔ ከዚህ በፊት እዚህ ቤት ለመምጣት ፈቃድ አስፈልገኛል አስፈቅጄህ ነው የምመጣው። ሲቀጥል እኔ ገባ አይደለም ይኬልን የምጠላውን ነገር እያደረግክን ያለኸው አሁን። ድጋሜ እርም ውስጥ ምን ትሰራለች ያልኳትን ልጅ ቤት ውስጥ ምን ትሰራለች ብዬ ድጋሜ ማንሳት አልፈለግም። ቤት ውስጥ ምን ትሰራለች? ምን ትሰራለች? ተረጋ ውን እንደምታስቢው አይደለም ብያትፎእና እንዴት ጥሩ ነገር ነገር ላሰብ ቤት ድረስ ምን ትሰራለች? ቤትህ? እንዴት አወቀችው? ለአንተ ሁሉም ነገር ማን ዳሳያት? አታውቅም የሆነ ነገር ሲፈጠር እኔ ልንገረክ። ማርያም፣ ዛሬ ማለት ነው ለጭቅጭቅ አልመጡም፣ ለመጨቃጨቅም አልመጡም። ኢቨን ራሴን ለጥፋተኛ አይቼ ከአንተ ያለኝን ነገር ለመስማማት ነው የመጡት። ምክንያቱም ከህይወቴ አስወጥቻታለሁ ብለሃል፣ ግን ደግሞ ድጋሚ ህይወት ውስጥ ድጋሜ በህይወትህ እየገባች ነው። ያለፈች ሴት ናት አልከኝ አይደለም? በህይወት ውስጥ የሌለች ሰው ናት። አሁን ምን ትሰራለች ሳቢሻ? ከድሮ ፍቅረኛ ጋር ምን ትሰራለህ ቤት ውስጥ ምንድነው የምትሰራው? እሺ እሱን ብቻ መልስልኝ። ይኸውልሽ፣ እኔም አሁን ነው የመጣሁት። እኔም አንቺ ጋር ለመምጣት ነበር አሳቤ። አንቺ ጋር ከመምጣቴ በፊት ነው እሷ የመጣችው። እሺ ለመምጣት እሷን ዩና እኔ ጋር ጭራሽ እቆቿንም ሰብስባ ቤት እኮ መጣች። እኔ ሉጣብራችሁ ትኖራላችሁ? እልውጣልህ። እያስረዳሁሽ ነው እ እልውጣልህም እ እልውጣልህና የምጨርሰው የምታወሩት ነገር ካለ ሲጀመር፣ እኔ እራሱ አንቺ ጋር እየመጣሁኝ ነበር፣ አንቺ ጋር እየመጣሁኝ ነበር። ምክንያቱም እኔም የሰራሁት ቪዲዮ እሱን ማየት ትችያለሽ፣ ነገር ግን

ምን የነገርከኝ ነገር አለ እኮ? በቃ ስላለፈ ታሪኬ ምንም አይጠቅምሽም ብዬ ያልነገርኩሽ ነገሮች ምንም የለም። በቃ የቀረ ታሪኬ ነበር። እሷ ነበረች፣ እሷንም ቀስ ብዬ ነግረሽ አለሁ ብዬ ነበር። ምንድን ነው እሺ? የደበቅከው ልጅ አለ? የደበቃችሁት ነገር አለ? ሰው እኮ የደበቀው ነገር ሲኖር ነው የሚፈራው። ምን አለ የደበቅከው ነገር? ምንም የደበቅ ነው ነገር የለም። ነገር ግን አንቺ እያሰብሽ ያለሽው በሌላ ነገር ነው። ሶ ዛሬ የመጣችሁ እሺ፣ ዛሬ የመጣችሁ ምንድን ነው? ጊፍት ይዛ ለመጣች ለጊፍት ነው ሲጀመርኩ አልችኩን አሁን የመጣሽ አፍሽን ከቻልሽ በዛ ይመጣም ደስ አይልም። እንዴት ነው ማውራ? በስነ ስርዓት አይደለም ማለት ምክንያቱም በማይመጠነኝ ቦታ መገኘት አልፈለግም። እሺ፣ ጭቁጭ ብለሽ ነው አልቀመጥም። ተቀመጥ እሱ የምታስወጣ ከሆነ ይቀመጥ፣ አይ የምትል ከሆነ ግን እኔ አልቀመጥም። ስማ ሄደሽ ከማንም ጋር እንዲህ ጎን ለጎን መቆም አልፈልግም። የነገርኩሽ ነው አይደል? ነገር በሙሉ ቁን ያስረዳሻሉ በእሷ ፊት አሁንም አሁንም ሄደሽ፣ እሺ ምን እንዲፈጠር ነው አሁን? እኔ ማውራት ፈልጋለሁ አይደል? አስወጣት እና እናውራ። ስማ ራስክን ማስከበር እንችላለን። ጀመ በቃ ትልቷት በጣም እናቱ ከቻልሽ። ማለት በሰው ህይወት የገባሹ አንቺ ነሽ። ካረሳሽ ነው የገባሹ አንቺ፣ የትኛው ህይወታችሁ? የት ነበርሽ? ከዚህ በፊት የት ነበርሽ እኮ ሲጀመር። አሁን አይመለከተኝም። ለምን ወልዳችሁ አትመጡም? አይመለከተኝም። ከኔ ህይወት ጋር አያገናኙም። ያለፈ ታሪክ ሆነሽ ገባሽ አይደል? ምንም የምንረጋገው ነገር የለም። ምን እንዳደረግልህ ልፈለግ፣ ልንከባከብልህ፣ የበፊት ኤክስህን ልንከባከብልህ እንዴት? በጣም ደስ ይለኛል። እኔ ዝምብዬ እንዳዳመጣት ነው።

ብቻህን ታገኛኛለህ። ገባ ካይደለም፣ አሁን አንቺ ጋር እየመጣሁኝ ነበር። እሱ እኔ ጋር እየመጣሁ ነው። እንውጣ። እሺ፣ እንውጣለን። ነገር ግን ተረጋጊ። እንደዚህ ሆነሽ አይደለም። ቤቱ ነው እኮ እሷን እዚህ አስቀምጬ ከአንቺ ጋር ወጥቼ አልመለሰም። አስወጣት። ሲጀመር ቤት ውስጥ ምን ታረጋለች? ምን ታረጋለች? ቤት አላት አይደለ? መቼስ ልንገርሽ፣ በጣም ትንጫጫለች እና ድምጻ ኢቭን የሚረብሽ ድምጽ ዝም ማስብላት፣ እኔ ዳውራ ከፈለክ ዝም ማስብላት ከባድ አይደለም። ከኔ ጋር ማውራት ከፈለግ እኔ ላንቺ ፍቅር እኔ አንቺ ማስረዳሽ ነገር በእናት ሽራፊ ላስረዳል እንደሚያመጣል ቁልፍን የምትሰጠኝ ከሆነ ቁልፉን ስጠኝ። መገኘት በሌለብኝ ቦታ አታስገኝም። ከቻልክ ቁልፍን ስጠኝና ልጣበት። ሰው የሚሉን ነገር ሰማ ያለማሰጣት አትሄድ በቃ ዴ ስጠኝ፣ አፍጥነው የምትሰጠኝ ከሆነ ቁልፉን ስጠኝ። ገናን እኔ ከአንተ ጋር እዚህ ለሰዓታትም ለደቂቃ መቆየት አልፈለግም። ይኸውልሽ አንቺ ተተሽኝ ሄደሽ የከፋ ነገር እንዲፈጠር አታርጊ። ትቼክ እንዲሄድ ካልፈለግ እኮ በቃ እሱን ይንገርሽ። እኔ ላንቺ የማወጣው ቃል የለኝም። መናገር ካለብክ፣ ሰማኸኝ አይደለ? የአንተ ጉዳይ ነው፣ አንተ ጨርሰው። እየነገርኩሽ ነው እና እየነገርኩሽ ፍቅረኛ እንደሆንኩኝ ካላወቀች ንገራት። እኔ አይደለሁም መናገር ያለብኝ ፍቅረኛ እንደሆንኩኝ ካላወቀች ንገራት። ነው ምን ማለት ነው? ስራችን እዛ ጋር ጨርሱ ነው ያልኩት። በቃ ቅድም ተነጋግረን ነው ስራችን ሲጀመር፣ ስለ ስራ እራይዝንም ገባሽ አይደለ? ስራ ብንይዝ እንደዚህ አይነት ደግሞ ይሆናል። የወጣ ስራ እንይዝ። ፍቅር መጫወቻ ወይ መቀለጃ አይደለም። ካልገባሽ ላስረዳሽ። ገባሽ አይደለ? ያጨረሳችሁ ጉዳይ አለ ገና። ለሷ ነግረህ ያልጨረስኩው ነገር አለ። ሶ ያንን ነገርህን ትጨርሳለህ። እኔ በምንም ጣልቃ ውስጥ መግባት አልፈልግም። ስለእሷ አይመለከተኝም የእሷን ነገር እዛው ቋጭተህ እሷን ከህይወት አስወጥተክ ነው እኔ ጋር ማውራቱን እኮ እኔ ከህይወቴ ይወታለች ይ አጠገብህ እኮ ናት። አንቺ እንደዚህ ስትቦ እንኳ እንዴት ነው የማይሰማሽ? ከህይወቴ ወተሻ አልተባልሽ አይደለም። እሱ እንደዚህ አይደለም። ይህ መድኃኒዓለም መንፈሱ ነው የሚጠገብ ስ ፈርቱኝ ነው ሽጉጥ እጅ ያስፈራራት አይመለከተኝም። ከዚህ በፊት ህይወቱ አይመለከተኝም። ሰው ነው ይለወጣል። ስማይ አፍላፍ አታስከፋፍተኝ። አንድ ሁለት ከማንም ጋር መባባል አልፈልግም። ቁልፉን የምትሰጠኝ እኮ ነው፣ ስጠኝ። መሄድ ነው የምትፈልገው። ችግርን ካልጨርስክ ማለት ነው ከኔ ጋር ምንም ነገር ማውራት ወደ ሌላ ነገር እያከረልሽ ያለሽው ደግሞ አንቺ፣ ሄደች ማለት እኮ ከሕይወት ወጣች ማለት አይደለም። በቃ ሄደች አለቀ። እንደ በቃ አሁን ምን ማለት ነው? ኧረ በእግዚአብሔር ነው የተመለ ይኸውልሽ ቁሚያ እኔን ተረጅኝ አለሽ። በቃ እኮ ማወቅ የምትፈልገውን ነገር አወቀች አይደል? ሄደች። አንተ መናገር የከበደን ነገር ተገላገልክ። በቃ አለቀ። እንዴት ነው እየተረዳሽኝ አለሽ? እንዴት ነው እያወቅሽኝ አለሽ? ሌላ ተርጓሚ ያለው ማለት እያየን ነው አይደል? አንድ ላይ መጣች፣ ሄደች። የምታየውን ነገር አይታ ሄዳለች። በቃ አለቀ። አሁን ከቤት እንድትወጪ ነው የሚፈልገው። በዚህ ማታ የትም አትሄጂም። እኔ ሩም አስይዘሻለሁ። በቃ ማቀብ ሆቴል አለ፣ ይሄ ሁላ ክፍል አለ። አይቻልም። ይሄ ነገር እንዲፈጠር አልፈቅድም። እንድትረጂ የምፈልገው በቃ እሷ እሄዳለች ብለሽ ሌላ አልባሌ ነገር እየሰራሽ ነው ያለሽው። አይሆንም። የማይሆን ነገር ደግሞ አይሆንም ነው በቃ። እሺ የምትይኝ ከሆነ ችግር የለውም። ወደ ሐዋሳም ትመለሻለሽ። ነገ ሲነጋ ሁሉም ነገር የምናወራው ይሆናል። ማንን ነው የፈራሁት? አልገባኝም ማለት ማንንም አልፈራሁም። ፈርታል እንጂ ማንንም ፈርች አይደለም። ከዛ እዚህ ደስ መጥቻ አንተ ራሱ ይክበድል። እባክሽ በቃ እኔ የምትረጂ የምታውቂኝ የውስጤን የምታውቂ ከሆነ እኔንም እየጎዳሽኝ ነው፣ እሷንም እየጎዳሻት ነው ያለሽው። እሱ ያለፈ ታሪካችን እንደ አዲስ አምጥተሽ እዚህ ጋር እኔንም እየጎዳሽኝ ነው ያለሽው። እሱ እሺ በይኝና ነገ ጠዋት ወደ ሐዋሳ ትሄጃለሽ። ወደ ሐዋሳ መቼም እንዳታስበው አልሄድም። ምን ማለት ነው?